እነዚህ ቀናቶች እና ምን ይላሉ ታዲያ እና ሃፊዝ ኢብኑ ሀጀር ፈትሁል ባሪ ላይ እነዚህ ቀናቶችን ኮምፔር ሲያደርጉ ሲያነጻጽሩ፣ የረመዳን አስር ቀናቶችና የረመዳን የአሽሩል አዋሂር የመጨረሻው አስር ቀናቶችና የዙል ሂጃ አሽሩ አዋል የመጀመሪያዎቹ አስር ቀናቶች የቱ ይበልጣሉ ሲሉ እነዚህ የዙል ሂጃ ቀናቶች ይበልጣሉ ይላሉ። ለምን? ሊአነ ፊህነ እጅተማአት እሙሃት የዒባዳ እናቶች የተሰባሰቡባቸው ብቸኛ ቀናቶች እነዚህ ቀናቶች ናቸው። ጾም ከፈለክ እዚህ ላይ አለ አይደለም። ከነዚህ ውስጥ ጾም አለ። ጾም የሚፈልግ ሰው ይጾማል። በተለይ ዘጠነኛው ቀን ደግሞ ራሱን የቻለ ደግሞ ለብቻ ጾም አለ፣ እንነጋገርበታለን። ጾም አለ ዚክር አለ ቁርአን አለ፣ አይደለም ዑምራ ማድረግ የፈለገ ዑምራ አለ። ሀጅ የፈለገ ሐጅ አለ። ረመዳን ላይ ጾም አለ፣ ዚክር አለ፣ ቁርአን አለ፣ ዑምራ አለ፣ ሐጅ አለ የለም። ሌላ አስራ ሁለቱም ወራቶች ላይ ሁሉም ኢባዳ ልታገኝ ትችላለ። ሐጅ ግን የለም። ይሄኛው ወር ለየት የሚያደርገውና እንዲበልጥ ያደረገው ሐጅ የሚባል ትልቅ የሆነ የኢባዳ ቁንጮ አለ እዚህ ወር ውስጥ ነው የሚገኘው እነዚህ ቀናቶች ውስጥ ነው የሚገኘው ስለዚህ የቱ ይበልጣል የሚለው ይሄ ይበልጣል ሌላኛው የሚያነጻጽሩበት ሌላኛው መንገድ ምን እንደሆነ ታውቃላችሁ የረመዳን አስርቱ ቀናቶች እኮ ሸይጣን ይታሰራል የጀነት በሮች ይከፋፈታሉ የጀሃንም ደጃፎች ይዘጋጋሉ አይደለም ወደ ሳይሆን በግድ በምርጫ ሳይሆን በግዳጅ ትጾማለ ነፍስያህን በጾም ታስራት አለ ሁሉ ነገር ከተመቻቸልህ በኋላ ነው ዒባዳ የምትሰራው ብዙም ብርቅ አይደለም በእነዚህ አስር ቀናቶች ግን ይላሉ ዑለሞች ሸይጣን አፉን ከፍቶ ነው የሚጠብቅ ሰው እየበላ አንተ ትጾማለ አይደል ሰው ማላ ያኒ ቦታ ላይ እየዋለ አንተ ቁርአን ልቅራ ብለ መስጊድ በጊዜ ትገባለ ሰው በሌላ ነገር ቢዚ ሲሆን አንተ ትዘክራለ ሰው ቋጣሪ በሚሆንበት ሰዓት ላይ አንተ ትመጸውታለ ለሐጅ የሁላ ብር ምናምን ብለን ሰው ካልኩሌት በሚያደርግበት ሰዓት ላይ ስድስት መቶ ምናምን ሺብር አንተ ትሄዳለ ዑምራህን ታደርጋለ ዒባዳ የሚባለው ነገር ሸይጣንን አሸንፈ ጀሀነም ተከፍቶ ጀነትም ባለበት ሆኖ ለአንተ ተብሎ ለዚህ ተብሎ ጀነት አይከፈትም ጀሀነምን ባለበት ጀነት ባለበት ሆኖ ሸይጣንን ባለበት አሰፍስፎ ይሄ ሁላ ነገር አሸንፎ ዒባዳ መስራት ታዲያ እንዴት አይበልጥም ይላሉ ታዲያ እነዚህ ቀናቶች ላይ አደራችሁን የተለየ የሆነ ከነዚህ ውጪ ለብቻ የመጣ የተለየ ዒባዳ የለም። ምን ማድረግ ሲቀር በዒባዳ ላይ ራሳችንን ማጠናከር ኖርማን ያሉ ዒባዳዎችን በኖርማል ሰዓት ላይ በሌላ በአማኑ ሰዓት ላይ የተነገሩን ዒባዳዎች አጠንክረንና አብዝተን ማድረግ መቻል ይኖርብናል።